ፍትሐዊ የማህበራዊ ተጠቃሚነትም ሆነ የምጣኔ ሀብት እድገት እንዲረጋገጥ ምቹ የፖለቲካ ምህዳርና ንግግርን መሰረት ያደረገ የፖለቲካ ስርዓት ወሳኝ ነው። በኢትዮጵያ ያለፉት ጊዜያት ንግግርን መሰረት ያላደረገና ይልቁንም መገፋፋት የነበረበት የፖለቲካ ስርዓት ሀገሪቱን ዋጋ አስከፍሎ አልፏል። ይህን የተረዳው የለውጡ መንግስት ከመገፋፋት ይልቅ ተቀራርቦና ተሳስቦ ከፖለቲካ ፓርቲዎች ጋር በሀገር ጉዳይ መስራትን አለማምዷል። በዚህም ውጤቶች ታይተዋል። ዛሬ የአዲስ አበባ ከተማ አስተዳደር ደግሞ ከፖለቲካ ፓርቲዎች ጋር ኑንምከር ብሎ ጥሪ ባደረገበት ወቅት የተፎካካሪ ፓርቲ አባላቱ አስተዳደሩ የጀመረው የልማት ስራና ያገኘው ውጤት የሀገራችንን እድገት የሚያመላክት በመሆኑ ሊበረታታ ይገባል ሲሉ አድናቆታቸውን ገልጸውለታል። የተሰሩ ስራዎችን እኛ እንደ ድርጅት እንደ ኦሮሞ ነጻነት ግንባር ኦነግ ለህዝብ የተሻለ ለህዝብ የሚጠቅመው የተሻሌ ለህዝቡ የሚውለው የተሻሌ ሲሰራ እናደንቃለን። ከተማ ውስጥ በሚሰሩት ልማቶች ያው ደጋፊዎች ነን፣ በጣም ደስ ብሎናል። ተዘዋውረን ባየነው ነገሮች በአጠቃላይ ጥሩ ነገሮች እንድትሰሩ ግንዛቤ ወስደናል። እናንተንም ልናመሰግን ይገባል ብዬ አምናለሁ። የተስፋ ብርሃን የመመገቢያ ማዕከላቶች እውነትም ሰዎች ተቸግረው የሚኖሩበትን በቀን ቢያንስ አንድ ጊዜ ሁለት ጊዜ መመገብ የሚችሉበትን ይሄ ከሃያ ከሰላሳ በላይ የሚሆኑ ተሰርተዋል። ይሄም ትልቅ ነው። እነዚህን እውቅና አለመስጠት፣ እነዚህን አለመበረታታት ለህዝብ የቆምን አካል እንደመሆናችን መጠን መንሸራሸር ይሆንብናል ብለን ስላሰብን ነው። ስልጡን የዲሞክራሲ ስርዓት ወይም ደግሞ የፖለቲካ ስርዓት ሊባል የሚችለው እንደዚህ ነው። መልካሙን ነገር መልካም ነው ብሎ እውቅና መስጠት መታረም ያለባቸው ጉዳዮች ላይ ደግሞ እንዲታረሙ በሀሳብ መሞገት ያስፈልጋል ማለት ነው የኢትዮጵያ የፖለቲካ ምህዳር እንዲሰፋና ሀሳብን ከጠመንጃ በጸዳ መልኩ ለህዝብ በማቅረብ አመኔታን ለማግኘት ሰላማዊ አካሄድን መከተል ያስፈልጋል ነገር ግን አንዳንዴ በተፎካካሪ ፓርቲዎች ሰላማዊ እንቅስቃሴ ወቅት ማዋከቦች እንዲቆሙ የተፎካካሪ ፓርቲ አባላት ጠይቀው ምላሽ ሰጥቷቸዋል እንደ አዲስ አበባ ማስተባበሪያ ጽፈት ቤትኛ ስንሰራ አንዳንድ አባሎቶችን ማዋከብ የሚሰሩ የጸጥታ አካላት አሉና እነሱን ከመቆጣጠር አንጻር እናንተ ትልቅ ትኩረት ሰጥታችሁ ብትሰሩልን መሰባሰብ፣ መነጋገር የሚያስፈልጋችሁን ከአባል ለማፍረት የምታደርጓቸውን ቅስቀሳዎች ማንኛውም የሚያደናቅፉ ነገሮች እንዳይደረጉ አመራሮቻችን በቂ ኦሪንቴሽን አላቸው። እንደ ፓርቲም ቁጭ ብለን የምንመክርበትና አቋም የወሰድንበት ጉዳይ ነው። ነገር ግን ደግሞ በዛ ሽፋን ሌሎች ህገ ወጥ ተግባሮች እንዳይፈጸሙ የህግ ጥስሶች እንዳይፈጸሙ ጥንቃቄ ማድረግ ደግሞ እናንተም ለአባሎቻችሁ በሚገባ ማስተማርና ግንዛቤ ማስያዝ ያስፈልጋል። የጸጥታ አካላቶች ምን ክፍተት አግኝተው ነው አንዳንዶቹን አዋክበዋል ነው ያላችሁት? በዛ ደረጃ አዋክበው ከሆነ ጉዳዩን ማየት ያስፈልጋል ማለት ነው። ምናልባት የህግ ማስከበር ጉዳይ እንዳይሆን። የመዲኗን ሰላምና ጸጥታንም በተመለከተ ጥያቄ ያቀረቡት የፖለቲካ ፓርቲዎቹ በተለይ ነፍጥ አንግበው የሚንቀሳቀሱ አካላት ሳይቀር ወደ ሰላም እንዲመጡ ለማድረግ እየተሰራ ያለውን ስራም አብረው ጠይቀው ምላሽ አግኝተውበታል። ነፍጥ ያነገቡትን ሰው እንትን ልጆቻችንና ወንድሞቻችንን ለማቀራረብ ምን እየተደረገ ያለ ተግባር አለ? እናንተ ጋር ያኮረፉ ነፍጥ ያነገቡ በየቦታው የሚንቀሳቀሱ በንብረትም በሰው ህይወትም ላይ ጉዳት የሚያደርሱትን አሁንም ፈጽሞ ወደ ሰላማዊ መንገድ ለማምጣት ተጠናክረን መስራት አለብን ብላችሁ ያነሳችሁት በጣም ትክክል ነው። መንግስትም ይሄንኑ እያደረገ ነው። እንደ ፓርቲያችንም ይህንኑ እያደረግን ያለ ነው። በተለያዩ አካባቢዎች ሀንጎች አሉ፣ ዘረፋዎች አሉ፣ ሌሎችም ነገሮች አሉ። እና በሱ ዙሪያ እኛስ ምን እንርዳ። መንግስት እየሰራ አይደለም ማለታችን አይደለም ነገር ግን እየተባባሰ የመጣ ብዙ ችግሮች ስላሉ የበለጠ ተጠናክራችሁ እንድትሰሩበት። በከተማችን ውስጥ ያለውን ሰላማዊ ሁኔታ ስናይ አዲስ አበባ እውነቱን ለመናገር በጣም ሰላማዊ ከተማ ናት። በዚህ በለውጥ ዘመን የከተማችንን ሰላም ለማደፍረስ ምን ያልታቀደ እቅድ አለ። ነገር ግን ህዝቡ በጣም ጥሩ ህዝብ ነው። በጣም ሰላም ወዳድ ነው። ኃላፊነትን ተወጣ በምንልበት ሰዓት ተደራጅቶ ሌሊትና ቀን አካባቢውን ይጠብቃል። ነገር ግን እናንተ ካነሳችሁት አንጻር እንደ ወቅታዊ ሁኔታ የሚነሱ አካላት አሉ። የጸጥታ አካልን መስለው የሚዘርፉ ተደረቆም ወንጀል በላይ የምንመለከታቸው አሉ። እንግዲህ በየዜናው እንደምታዳምጡት እያመለጡ አይደለም። ሌላው በመድረኩ የተነሳው የኑሮ ውድነቱ ጉዳይ ሲሆን በተለይ ደላሎች በመሀል የሚያደርጉት ጣልቃ ገብነት ለኑሮ ውድነቱ ምክንያት ሆኗል በሚል የተነሳ ሲሆን፣ አስተዳደሩ በሰጠው ምላሽ ደግሞ የደላሎች ሰንሰለት የተበጠሰበት የገበያ ማዕከላትን ያስፋፋውና የኑሮ ውድነቱን ለመቅረፍ በትኩረት የሰራው ነው ብሏል። በተጨማሪም ሕዝብን የሚያማረሩ የመልካም አስተዳደር ዙሪያ ያሉ ችግሮች እንደሚፈቱ ከመድረኩ ሰምተናል።